185 ሺህ ብር የዋጋ ግምት ያለው ሞባይል ስልክ ቀምተው በፍሳሽ መውረጃ ቱቦ ውስጥ ለማምለጥ ሲሞክሩ በተያዙ ሶስት ተጠርጣሪዎች ላይ ክስ ተመሰረተ። ዋና ሳጅን አዳነ ደስታ ተጠርጣሪዎቹ የቀሚያ ወንጀልን የፈጸሙት በለሚኩራ ክፍለ ከተማ ወረዳ 13 አፍሪካ ኮንቬንሽን አካባቢ ነው። ማንነቷ እንዲገለጽ ያልፈለገች የግል ተበዳይ ከወላጅናቷ ጋር ለሕክምና የሄደች በነበረችበት አጋጣሚ የቀሚያ ወንጀል እንደተፈጸመባት ተናግራ ተጠርጣሪዎቹ በመያዛቸው መደሰቷን ገልጻለች። ሆስፒታል እየርኩ ነበር አሞኝና ስልክ ተደውሎልኝ አውጥቼ በማውረበት ሰዓት ከኋላ የሆነ ሰው ቀማኝ። ሶ ሁለቱ በዚህ ጋር ዘለው በኔ በኩል እኔ ባለውበት በኩል ሁለቱ ዘለው ገቡ። ተሰረቀው ስልክ ካልተመዘገበ አይመለስልሽም ሶ መሄድ አለብን ብላኝ ከነቃው በኋላ ሄድን። ተረጋግተን እንጂ መጀመሪያ በጣም ደንግጬ ነበር። በጣም ነው ደስ ያለኝ ከእናቴ ጋር፣ እናቴም በጣም ነው ደስ ያላት። በጣም ደንግጣ ነበር ከእኔ በለጠ፣ እንደውም እናቴ ደንግጣ ነበር። እኔም ታመሜባት ከዛ ስልኩም ተሰርቆ ምናምን ያስደነግጣል ሁኔታውና፣ በጣም ነው ደስ ያለን። እኔም ቤተሰቦችን በጣም ነው ደስ ያለን። የመሪ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበር ኃላፊ ኢንስፔክተር ሰለሞን አበበ እንደተናገሩት የግል ተበዳይ የ185 ሺ ብር የሚገመት አይፎን ሞባይል ስልክ መቀማቷን ባመለከተችው መሰረት ቦታው ድረስ በመሄድ ከአራት ሰዓት በላይ በፈጀ ላስጨራሽ ትንቅንቅ ሶስት ተጠርጣሪዎችን በቁጥጥር ስር እንዲውሉ መደረጉን ገልጸዋል። ተጠርጣሪዎች ብዛታቸው ሶስት የሆኑ አይፎን ፕሮማክስ ሞባይል በመቀማት በቱቦ ውስጥ ይገባሉ። የግል ተበዳይ ወደ ጣቢያ በአስቸኳይ መጥተው ለጣቢያው ሪፖርት ሲያደርጉ ያለውን ነገር በመከታተል ያሉትን የቱቦ መውጫዎች በጠቅላላ እንዲያዝ ትዕዛዝ ሰተን የክትትል አባሎችና መርማሪ በቦታው ላይ በመላክ እንግዲህ ተጠርጣሪዎቹ ሞባይሉን ይዞ ለመቀማትና ለማምለጥ በሚያደርጉት ሙከራ የእኛ ክትትሎች እግር በእግር ተከትለው የፖሴቶ መቆሚያ ቦታ ላይ ሲደርሱ የእኛ አባሎች ላይ ቀና ማለት ስለማይችሉ ድንጋይ በመወርወር ክትትሎቹ ድንጋዩም ሳይበግራቸው፣ ጭቃውም ሳይበግራቸው በቱቦ ውስጥ ያለውን ራሳቸው ነፍሳቸውን ሰጥተው በቆራጥነት ተከትለው እነዚህን ተጠርጣሪዎች ሲደርሱባቸው ሰው ወደማያስገባ ቱቦ ውስጥ ማለትም የእኛ የክትትል አባሎች ሲከታተሏቸው ሌላ መውጫ የሌለበት ቱቦ ውስጥ በመግባት እዛ ቦታ ላይ ገብተው የተገኙበት ሁኔታ ነው ያለው። ከዛም ውጡ የማለት ድምፅ ስንነግራቸው ታፍነናል፣ መውጣት አንችልም በሚል የድረሱልኝ ጥሪ ያሰሙ፣ እሳትና ድንገተኛ አደጋ በመደወል ተጠርጣሪዎቹ ምንም ሳይሆን ከነ ሞባይሉ ከዛች ጉድጓድ ውስጥ ያወጣንበት ሁኔታ ነው ያለው የፖሊስ አባላቱ የፈጸሙት ተግባር ለቆሙለት አላማ መስዋዕት ለመሆን ዝግጁ መሆናቸውን የተመለከትንበት ጥሩ ማሳያ ነው በማለት ኢንስፔክተር ሰለሞን አበበ ጠቁመው ህብረተሰቡ በመንገድ በሚንቀሳቀስበት ወቅት የሞባይል ቅሚያው ወንጀል እንዳይፈጸምበት ተገቢውን ጥንቃቄ ሊያደርግ ይገባል ሲል በመልእክታቸው አሳስበዋል